እንዳር ልብስ ለብሳ የመጣች ልጅ እየሰደብችኝ፣ እንዴት እንደዚህ ፎቶዋን እያሳየች ስለባት፣ ይከፋኛል እኮ እኔ። ማርያም ምን አይገባችሁም እናንተም፣ ክብር ምን እንደሆነ፣ ምን ላድርጋችሁ፣ እንዴት ላስተምራችሁ? አዝናለሁ። ትፋረዳችሁ፣ ምን አላሉ ትፋረዳችሁ፣ አድባሪቷ ትፋረዳችሁ። ዞሮ መግቢያ የሌለ ሁሉ ሊያይ ያውን በሚዲያ ቤት ሰራተኛ ትፈልጋለች ብለሽ ኮመንት የሰጠሽን ሰው ቤቴ ላስገባ? ጭራሽ ኧረ እናንተ ቀልዳችሁ፣ እናንተ ቀልዳችሁ አይጠገብም እኮ ጭራሽ። በሚዲያ ገብተሽ ቲክቶክ ላይ ቤት ሰራተኛ ትፈልጋለች፣ እሺ እፈልጋለሁ፣ ነይ ላስገባሽ፣ እንደው ብዬ ማስገባሽ ይመስልሻል? እንደው እንደው ስትጠይቁ ራሱ አጠያየቃችሁ ለዛ ይኑ ነው ጋይስ። ምን ትላላችሁ? ባይዘው እኔ ቤት የሳስገባ ስልክ የሌላት ተች እስክሪን ስልክ የሌላት አሁን ለቡርቴ እራሴ ገዝቼ ሰጥቻት ነው እራሴ ቲክቶክ አውርቼ የላት ነው። እኔ ቤት መስፈርቱን ልንገራችሁ ዝ ቤት ሰው ስለታስከባ ልትናደዱ ትችላላችሁ። አልቃሻ ስለሆናችሁ አልቃሻ ስለሆናችሁ ብሶተኛ ስለሆናችሁ ስለሚከፋችሁ፣ ሆድ ስለሚብሳችሁ ምናምን ልታለብሱ ትችላላችሁ። በጣም ልታለብሱ ባይዘው። ይሄ ተሳዳቢ መጣ አሁን አንቺ ላይ ሙድ መያዝ አለብኝ እኔ ሳልሆን የኢትዮጵያ ሕዝብ ራሱ ሙድ የያዝብሽ። ብሽ የሚያምሩ ቪዲዮሽን ፈልጌ ነው የሚለጠፍ ቆንጆ ቪዲዮ ይ ቅር እንደዚህ ዝ ግንባርሽን ሸፈኝ ሌስ የለም። ሌስ እንደዚህ የሚያረጉት እዚህ ድረስ የለም። እኔ ፍቅር ላይቭ ጀምሪ ጌም ተጫዎች ትገዣለሽ። ስምት ላርቅ እነዚህ ናቸው ኮሚያ ሸገረኛው የሚያደርጉት።

በገዛጅ ወገን እኔ ምን አልኳት? እኔ አሁን ተናግራለሁ፣ ሰድቤያታለሁ። ደርሽ መጣች፣ ዘው ብላ ስገባ ቦርኮ ብላ ሰደበች። እሺ፣ ቦርኮ ኮንኩኝ። እሺ፣ እኔ ቦርኮ ብሶት ሆዴባ ሰው ፊት፣ ጋይስ፣ ሆዴባ ሰው ፊት፣ ሆዴባ ሰው ፊት። ይሄ በልቶ የማያስመሰግድ ፊት ይሄ ፊት ደግሞ አግብተሻል። የባልሽን እና የራስሽን ፎቶ ልቀቀው። የሰርግ ቦታችሁን የስቱዲዮ ፎቶችን አግብተሻል። እርግጠኛ ነኝ ባልሽን አክስረሻል። ብትበይ ብትበይ ብትበይ አጠግብም። ሰውነትሽ አያስመሰግንም። ወንጭ በርቶካጅ ነሽ። ይሄ ሰውነት ይሄ ፊት ይሄ ግንባር በርቶካጅ ነው። በርቶካጅ የማያስመሰግን ፊት፣ የማይጠግብ ፊት። በዚህ ፊት ነው ይሄን ስቲከር ትጠቀማለች ጋይስ ባትጠቀምቁ ራሱን ስቲካር ነው ምትመስዩ። ራሱን ለማሳቅ ላይ ስቲካር የተጠቀምሽ የምትሰሩ ቪዲ ሁሉ ያስቃሉ። የታባሽ ጠፋሽ። ማን ተናገርኛለሽ? ምን አድርጌታለሁ? ገና ደግሞ ስትሳደቡ ጋይ ስትሳደቡ ሚዛናዊ የሆነ ስድብ ተሳለቡ። ዝም ብላችሁ አማራሊን ብላችሁ አትን ቦትረፉ መሳደብ መብታችሁ ነው። ባይዘወይ መብታችሁን አከብራለሁ። ተሳለቡ፣ ችግር የለብኝም። ግን ሚዛናዊ የሆነ ስድብ ተሳደቡ። ሚዛናዊ የሆነ ስድብ የሚያስማማን ስደብ በፈቃደኝነት እኛም ለመሰደብ ዝግጁ ናል፣ እናንተም ለመስደብ። በተቀረ ሚዛ ላይ ለሆነ ስድብ ስከሰደሽ እንደዚህ የጎለጎልን እያወጣን ሙደ ሚዛ ምሰግንለት። ማነው ስሟ? ዳጊ ዳጊ፣ ወደ ስራ ስዊቲ፣ ምናምን ሲጀምር ፕሮፋይል የሌላችሁ ሰዎች መልሳን ስመልስላችሁ ሚዩት ነው የምናረጋችሁ። ፎቶ የሌላችሁ ሰዎች ሚዩት ነው የምትደረጉ። ቤትዬ፣ ሚዩት በማድረግ ተባበሪኝ። ስዊቲ ምናምን የሚባለው አክብሮ የሚመለከትሽን ህዝብ አክብሬ ፍቅሬ ባይዘ ወይ ማክበርንም ማስከበርንም አንቺ አታስተምርኝም። እኔን አክብሮ እዚያ ያደረሰኝ የሶሻል ሚዲያ ተከታይ ነው። ክብር ለማን መስጠት እንዳለብኝ አንቺ በኮመንት መጥተሽ ለእኔ አታስተምርኝም። ላስተምርሽ እችላለሁ። እኔ በደንብ አድርጌ ነው ብነግርሽ እኔ ላስተምርሽ እችላለሁ ላስረዳሽም እችላለሁ። አንቺ ግን እኔ ልታስደድኝ አትችም። ተረዳሽኝ? አጉል መካሪ ላይ ሆነ አፍ አሞት ዋጭ። ሂጂ እዛ ቤት ደረጃሽ ቤት ሄደሽ ኮመንት ስጭ። እዚህ ቤት እንደዚህ መሽለጥለጥ አይዋዋጣሽም። ሲያከብሩኝ ጥግ ድረስ ማከብር ሴት ነኝ። ክብርንም ስነስርዓትንም ተምሬ ያደግኩ ልጅ ነኝ። በተቀረ ግን እዚህ ጋር መታ ኮመንት ለምትሰጠኝ መሰሰሰጠ ለሚያከብርሽ አኪንትን ኦዲንሶች እንትን በል አሽቋዋጭ የስድብ ሚዛናዊ ያለ፣ እንዴ ያ ሚዛናዊ ያለ፣ ለምሳሌ አስቀያሚ ሁነሽ በጣም የሚያስጠላ መልክ ኑሮች በእግዚአብሔር መልክ በሰው እግዚአብሔር በፈጠረው መልክ ሰው እንትን አይልም። ግን የሚያስጠላ ነገር እንዳለሽ ልቦናሽ እያወቀው ቆንጆ አንድ ልጅ መተሽ አስቀያሚ ብለሽ ስትሳደቢ ያሰትብሻል። ሚዛናዊ የሆነ ስድብ አይደለም። ምክንያቱም አንቺ አስቀያሚ እንደሆንሽ ታውቂዋለሽ። በሰው መልክ ስትመጪ ልትባይ የምትሽውን ኮመንት ይሄ ነው። ቲናን ብሎ ከሚት አድርጌት ማሪ የናው ሰናይን የፈለገን የማኑ ስሟ ደግሞ የጆከርን በመቀጠል የእንቁርቲን የልዕልቲን ማለት ነው። የኪያን የዝሆኔን የሰበናፕን ምናምን ቪዲዮ ነው የምትለቀው። ሚት አድርግልኝ ቲና የምትባለው ነው የእኔ ፍቅር። ተላላኪ ገረዶች በጎች ናቸው። ያ እኔ ባይዛዊ ሪከርድ አላረግሽኝም፣ የኔ ቪዲዮ አለቀቅሽም፣ ከላይ የጻፍሽው ቪዲዮ እኔን የሚያሞግስ አይደለም፣ በኮመንት አሰደብሽኝ ምናምን እያላችሁ እየተባላችሁ ሪከርድ የምታደርጉ ሰዎች በውስጥ ኢንቦክስ እየተጻፈላችሁ አሮሮ እየየ የምል ሴት አይደለም። እየሰደብሽ ሪከርድ የምታደረጊ ሁላ ማለት ነው። እየሰደብሽ ሊያሹ እንዲያለች እንደዚህ ያለች እንደሚያሰድብ ጽሑፍ እያጻፍሽ ሙ ኮመንቱን እያሰደብሽኝ ሪከርድ ብታደረጊ በራሴ በጣም የምተማመሴ ስለሆንኩ ቀድሞውንም ኢንቦክስ መጥቻ እንደማልጽፍላችሁ ታውቃላችሁ፣ እንደማላናግራችሁ ታውቃላችሁ። ሪከርድ የምታደረጉ ሰዎች ዞር ብዬ እንደማላችሁ ታውቃላችሁ። የፈለጋችሁትን በግለሰብ ደረጃ እንደውም አንድ የማልዋሸው ነገር የነብሮ ፔጅ ላይ ገብቼ ስለማልፈልገው ያን የተጠቀመበትን ወርድ ማለት ነው በዚህ ወርድ እንደዚህ ብለ ባትጽፍ ጥሩ ነው፣ ምክንያቱም ይሄ ይሄ እንደዚህ እንደዚህ ያስደርጋል ብዬ ጽፌያለሁ። በተቀራ ይሄ ሪከርደሮች ሪከርድ የምታደርጉ ልጆች፣ የምትጽፉ ሰዎች ይሄ የኔን ቪዲዮ ፖስት አድርጊ፣ የከሌን ቪዲዮ ፖስት አታድርጊ፣ ለምን ፖስት አታድርጊኝም፣ ለምን ከሌን ፖስታች ምናምን ብያችሁ ማለቅም ጽፌላችሁ ማለቅም አናግሪያችሁ ማለቅም እየፖሰታችሁ እየደቀደቃችሁ እየጻፋችሁ ብትለጥፉ ዞር ብዬ እንደማይላችሁ ታውቃላችሁ። ሙሉ ኮመንት ብታሰደቡ። ለምን የኔን ቪዲዮ ፖስት አላረግሽም ብዬ ጠይቄሽ ማቀ ሪከርደራለሽ እዚህ ቤት ውስጥ እንዲህ ብለሽ ኮመንት ምጽፊ አላችሁ። እስኪ መልሱ ሪከርደሮች። ለምን የኔን ቪዲዮ ፖስት አላረግሽም? ለምን የኔን ቪዲዮ ላይ እንዲህ ብለሽ ይጻፍሽ? እኔ ለምን እንዲያሰደብሽ ብዬ እኔ ሊያ እናንተ ጋር መጥቼ ጽፌ ያውቃለሁ? ብያችሁ ያውቃለሁ? ተናግሬ ያውቃለሁ? ሰልፍ ኮንፊደንስ አለኝ። የፈለግሽውን ያህል ብለሽ ብለሽ ስለ እኔ ብትጽፍ ብትፖስት እኔ የምናገረውን አውቃለሁ። ደጋፊም አልፈልግም፣ የምር ደጋፊም አልፈልግም፣ ምንም አልፈልግም። እኔ ሀሳቤን ግን በነፃነት መግለጽ እንደምችል ከእናንተ የበለጠ ጠንቅቄ አውቃለሁ። የእኔን ሀሳብ አለመደገፍ መብታችሁ ነው። የእኔን ንግግር ግን ማስቆም አትችሉ እንደማንም ማንም እየመጣው እኔ ሪከርድ አድርገሽ እኔን አሰድበሽ እኔን እንደዚህ እምልሽ ሴት አደለም። እንዲህ ምት ሪከርደር ካለሽ ነይና ሊያሾ እንዲህ ብለሽኛል በሉ። እኔ ይህ ልንገራችሁ፣ ጋይስ በጣም ያስቅ ወሬ ልንገራችሁ፣ የሚያስቀኝን ነገር ልንገራችሁ። ኪዳነ ምህረትን እግዚአብሔርን፣ ጋይስ የኔ ቤተሰብሽ ንገራችሁ፣ አንዳንድ ጊዜ ሪከርደሮች እዚያውን የሚለቁት ማለት ነው።

የቤት ቤቶች ያሉ ማለት ነው። ሌላ ስራ ከሌላት ትተኛ። የቤት አሰሪዎች፣ እዚህ ቤት የላችሁ ምን እየተከናወነ ነው ያለው? ጋይስ፣ ምን እየተከናወነ ነው እዚህ ቤት ያለው? ትነሳ፣ አሰሪ መጠች፣ ትቀስቀስ። ያ ደክማት ይሆናል፣ ትተኛ። እዚህ ቤት የሚያደክም ስራ የለም የኔ ፍቅር ቀስቀስ በነገራችን እዚህ ቤት ግን እየበዛችሁ ነው፣ እየበዛችሁ ነው። ለመማር ከሆነ ላይፋችሁን ለመቀየር ከሆነ ኔ ቤት የመጣችሁ ሳየሁ፣ ወሬ ለማመላለስ ከመጣችሁ ግን ጆሯችሁን ይዤ ነው ማስወጣት። ተተኛ። ተያት እንዴ ካይስ ስንት ሰዓት ሆኗል? አንድ ሰዓት ተኩል ሆኗል? ቤትሽ ያምናል። ቴንክ ዩ ዌብሳይት ያመሰግናለሁ። አሁን ደግሞ ሶፋ ልቀይር ነው። ባይዛ የሆነ ሶፋ ልገዛ አስቤያለሁ፣ ግን አሁን አይደለም። እቁቤ ሲደርሰኝ ነው። የሚያምር ሶፋ አራት መቶ ሺህ ብር ብሎኛል። እሱን ሶፋ መንዛት አለብኝ። ጋይስ ማርያምን እናንተም ላይክ እያደረጋችሁ አጎዙኝ። ላይክ አበባ ምናምን እየሰጣችሁ ስሙማ። ትተኛ፣ ከአንቺ ምን እንማር ከኔ እንደዚህ ቁጭ ብሎ ሂማንሽን እንደዚህ ተሰርተሽ ነጭ ቲሸርት ለብሰሽ ቁጭ ብለሽ ልጅ ማሳደግ እንዳለብሽ እያስተማርኩሽ ነው።

ሰራተኛ ነው የምትሆኙ። አሰርሽ እስኪ እንጠያየቅ፣ ልጠይቅሽ ነው። አንድ ሰው ወደ ቤት ስታስገቢ ሙሉ የቤትሽን ስራ ሊሰራ እስከሆነ ድረስ እንደዛ ነው። በእርግጥ ብርቴ ሰራተኛ አይደለችም የዘነር ልጅ ነው። ግን ደግሞ ስትመጣ እዚህ እኔ ልታግዘኝ ነው። ሪያሊቱ ያ ነው። እኔ ልታግዘኝ እስከምጣች ድረስ ማረፍ ባለባት ሰዓት ታርፋለች። እኔ ስራ እያለ ገብታ ስታልፍ ማን እንዲሰራው ነው? እውነታውን ሁነ እንነጋገር። ክፉ አሰሪ ነች ለምትሉት እኔ ክፉ አሰሪ አይደለሁም ምክንያቱም አይኑ የሰው ቤት ስን ስለማውቅ። እንደዛ ብለሽ ካሰብሽ ደግሞ የራስሽ ጉዳይ ነው። ምን አገባኝ፣ ምን አገባኝ ምን ያገባኛል፣ ይጨንቀኛል፣ ያሳስበኝ? ምን አገባኝ። እነሱ እንደዚያ ይወዱ። እዚህ ሚዲያ ላይ እኮ እነሱ ይበዛሉ። ለዛ እኮ ነው የሚንጫጩት። ማሬ ወደ ሰሜኑ ስለሆነ እዛ ወደ አረብ ሀገር ያሉት እንዳናነሱ ስለሆነ እዚህ መጣው የሚጮሁት እንደሱ ናቸው። ይህ ነገሩ ከእናንተ ጋር ክፉ ነገር ምን አነጋገረኝ። ክፉ ነገር አላወራም። የራሳችሁ ጉዳይ።